ልጆቹ እንደምታያቸው ነው። እና አንተ ታስፈልጋለህ። የሁለታችሁ መጣላት እነሱን አስማምቶ ነበር። አንቺ ግን በሰው ምናምን እንዳትመርልኝ። እኔ በሰው ተመርቻ አይደለም። እና ሰው አሉኝ እኮ ነው ያልቻለኝ። እንዴትም ልክ አይደለም። ይምርህና እግዚአብሔርና አንቺ በራስሽ አመረካ ጨረቃዎችን ካስታረቀ በኋላ ደግሞ በዙሪያቸው ያሉ የእነሱ ጓደኞች የሀይሚና የብሩክ ምርጡ መከታ ፍጼም አለበትና ፍጼንና ይሄንን እንግዲህ ሀብትሽ ተቆጥቶ አስታርቋቸዋል ማለት ነው እና እኔ ለሀብትሽ ቃላት የለኝም፣ እውነት ለመናገር እሱንም እንግዲህ መሄድ የለብም ትንሽ መቆየት አለብህ እያሉት ነው። ምክንያቱም ጨረቃዎች አይታወቅም፣ ትንሽ ቆይቶ ደግሞ ጓገጭ ሊሉ ይችላሉ። ቢሆንም ግን ያው ይሄ ነገር ድጋሚ አይደገም ብዬ አስባለሁ። ምክንያቱም በደንብ መክሮ ነው ያስታረቃቸው። በጣም በጣም በጣም ሀብትሽን የምር ቃል የለኝም። ሀይሚና ብሩክን ከማስማማትም አልፎ እንዲሁም ደግሞ ፍጼንና ቴኒን አስታርቋል ማለት ነው። ቴኖክ እንግዲህ ያው ይቅርታ ጠይቋል፣ ከፍጽም ጋር ታርቀዋል ማለት ነው። በጣም ደስ ይላል። በተለይ ጨረቃዎች ስለታረቁ በጣም እጅግ ደስ ይሆናል። በፍቅር ልናል። እንዲህ ነው የሚያምርባችሁ። ነት ለመናገር ሰላም ሰላም፣ ቤተሰብ እንዴት ናችኋለሁ? ሰላማችሁ ሰላማችሁ ዛልም፣ በያላችሁበት እያልኩኝ ትንሽ ጣፋ ብያለው። እንግዲህ በጣም ይቅርታ፣ በስራ ጉዳይ ነው ጊዜ አጥቼ ነው። ቪዲዮቸውን ግን አያለው፣ የነ ሀይሚንም የነ ብሩክንም፣ ሀይሚ የሚለቀቀችውን ቦራ ምግብ ሰርቶ ጭው የበዛበት ምግብ እንዳበላትና ና ሁሌም ነው ቪዲዮቸውን የምከታተል የውኔ ስላልተመቸኝ አልሰራሁም እንጂ ማለት ነው ና ስለዚህ አሁን ጨረቃዎች በፍቅር እንደዚህ እየመጡልን ስለሆነ ይሄ ነገር እንዲቀጥል ነው ምንፈልገው። በሁለታቸው ምንም አይነት ጣልቃ ሦስተኛ ወገን ካልገባ እነሱ ይፈልግ እንኳን ቢጋጩ በበነገው ያው ፍቅር አሸናፊ ስለሆነ እውነተኛ ፍቅር አሸናፊ ነው እና ይታረቃሉ። ስለዚህ አሁንም ሀብትሽም የተናገረው ነገር ቢኖር ነገር ማስፋት ነው። የእናንተ የሁለታችሁ እንደዚህ በጎን መጣላት ነገር ማስፋት ነው። ስለዚህ ሁለተኛ እንደዚህ እንዳታ ስታደርጉ እንግዲህ ብሎ ሁለታቸውንም መክሮ አስታርቋቸዋል። ሀብትሽንም አመስግነዋል። እንግዲህ ይቸኩላል እያለ ነበር ፍጼ ሄኖከ ማለት ነው እና አይቲንክ ሄኖክ እንግዲህ ያስተላለፈው በእሱ በኩል የተወነው በፍቅረኛ በፍቅረኛሞች መሀል ሶስተኛ ወገን እንደማይ መግባት እንደሌለበት ይመስለኛል። የተወነው ምክንያቱም ብሩክን ወክሎ ነበር ሲተውን የነበረው ፍጼም አይሚን ሄኖክ ማለት ነው። ፍጼማ ትክክለኛውን የሀይሚንና የብሩክን መሆን ያለበትን ትክክለኛውን መንገር ነበረ ሲናገር የነበረው ሄኖክ ግን እዚያ ጋር በጥባጭ ሆኖ ነበር ሲሰራ የነበረው እንግዲህ ሄኖክ ሀይሚን ይቅርታ መጠየቅ አለበት ብዬ አስባለሁ፣ የምሬን ማለት ነው። ምክንያቱም በቃ እዛ ጋ ሲተውን የነበረው ያልሆነ ነገር ለመለየት ሰበብ ፈልገሽ ነው ምናምን እያለ ስለነበረ እሷም እንደተቀየመች ነው። አይታችኋል ቪዲዮ ላይ ብሩክን አይዞህ የሚለው የሚመክረው ጓደኛ አለ ሄኖክ ምናምን ስትል ነበር ሀይሚና። ስለዚህ ሄኖክ ይቅርታ መጠየቅ አለበት ብዬ አስባለሁ፣ በተለይ ሀይሚን ማለት ነው እንደዛ መሆን ስለሌለበት። እንግዲህ ሀብትሽ እናመሰግናለን። እጅግ በጣም ደስ ብሎናል። ሀይሚና ብሮክ እንግዲህ ያው አብረው በመኖራቸው ደስ ያለን ብዙ ነን። አብረው ስለኖሩ ደግሞ ምንም ነገር አይፈጠርም። ያም እንዳለ ሆኖ ደግሞ ትናንትናም ዛ በሰሩት ምግብ እየሰራችን እንደዛ በፍቅር መምጣታቸው ለብዙዎቹ ደስ ብሏቸዋል። በዚሁ ቀጥሉበት እያሉ ማለት ነው። እንዲሁም ደግሞ ሀይም የትናንትና አስተማሪ ነገር ነው። ዛ የመጣችው ማለት አብረን ብንኖርም አብረን በመኖራችን እኛ ራሳችን ጠብቀን የምንኖር ትልቆች ልጆች ነን። ምንም የምንሳሳተው ነገር አይኖርም። ብነሳሳት እንኳን ቢወለዱ አራቱ ልጆች ናቸው ብላ እንግዲህ ቡራንትነሽ አስደንግጠዋለች ማለት ነው። ብሩክ ግን በራስሽ ነው እንጂ በሰው እንዳትመሪ፣ በራስሽ ኮንፊደንስ፣ በራስሽ ነው እንጂ በሰው እንዳትመሪ ብሎ ነው የመከራት። ስለዚህ ቡራ የተናገረው ነገር ትክክል ነው። ማለት ያው አንድ ሰው መመራት ያለበት በራሱ ነው። ሀይሚ ደግሞ እሱን በቃ ለእሷ ያላትን ክብር ሞር እንድታይላት ለማስተማር ነው እንጂ መጣችው እና አብረው ስለሆኑ ምንም እንግዲህ እሱ መሬት ላይ ወይም ሶፋ ላይ እየተኛ ሀይሚ የዋ አልጋ አላት። እኔ ግን የምመርጠው ነገር ቢኖር በቃ አብረው መኖር ከጀመሩ ቡራ አልጋውን ይዞ ይንጣ ነው፣ አልጋውን ይዞ መጥቶ ቢያንስ በቃ እንደዛ ቢሆን ደስ ይላል ብዬ አስባለሁ። ያለው ሶፋ ላይ መተኛቱ ያን ያክል ስለሆነ አላቅም። እንግዲህ ቤተሰብ ደግሞ ወጪ ጨረቃ ፋሚሊ ምን እንደሚል ብቻ ሀይሚና ብሩክ በጣም ደስ ብሎናል። አይለይብን ፍቅሩን